ያረገዘች እያ በረገዘች እርጉዝ ናት እኮ ጅሽን ወደ ይሄንን ፈርቼ፣ ይሄ ወደ እናትሽ ቤት ብቻሽን፣ እኔ እንዳይፈጠር ነው በራሴ መንገድ ማረጋገጥ

እንደ እድሜዋም ገና ነው፣ ትንሽዬ ናት። ፕላስ ከጋብቻ በፊት እኛ ኢትዮጵያውያን ነን አይደለ? እሺ፣ ደንቡም ህጉም አይደለም። እሺ ዝም ነገር የተፈጠረው መቼም እንደ ዶሮ በነፋስ አይሆንም አይደለ? እንደዚህ ሐኪም ቤት እኔ ውስጃት ውጤቱን እርግጠኛ መሆን ፈልጋለሁ። አንተ ነው

ሰላም ሰላም የተወደዳችሁና የተመረጣችሁ የዩቲዩብ ቤተሰቦች እንዴት ናችሁ ደህና እንደሆናችሁ ተስፋ አደርጋለሁ የእኔ ምኞት ደህና እንድትሆኑልኝ ነው እንግዲህ ሰሞኑን ትንሽ ተጠፋፍተናል በአል ነበር ምናምን እንዴት አሳለፋችሁ በአል ቆንጆ እንደነበረ ተስፋ አደርጋለሁ እኔ ከጠየቃችሁኝ ጥሩ ነው ጥሩ አሳለፍ ያለው እንግዲህ ዛሬ መጣሁበት አንድና አንድ ነገር ብዙዎቻችሁ በውስጥም ቪዲዮ ስትልኩልኝ ነበረ መልእክትም ስትጽፉልኝ ነበርና ኤፍሬም እና ህያብ ማይሆን ነገር አድርገዋል ሰሞኑን። ተመልክታችሁ ከሆነ ደነገጥኩኝ ያንን ቪዲዮ። እርግጠኛ ነኝ እናንተም እንደኔ ደንግጣችኋል። ለምን ሲነግሩን የነበረው ነገርና እዚህ ጋር ተፈጠረ የተባለው ነገር በጣም ማይገናኝ ነውና በጣም ተናድጅ ያለው ሁኔታውን ሳየው ይሄን ፈርቼ ነበር። እስካሁን ታይ ወደ እናትሽ ቤት ተመለሺ ወይ እኔ ቤት ኑሪ ብቻሽን ስላት የነበረው ይሄ እንዳይመጣ በፍራቻ ነበረ። ቪዲዮን ብዙዎቻችሁ እንዳያችሁት ኮሜንታችሁን ማይቻለው ብዙዎቻችሁ ይሄ ነገር በመፈጠሩ ደብሯችኋል ምናምን ነገር። እኔም ልክ እንደናንተ ነው የደበረኝ። ለዚህ ነበረ ተውስል የነበረው ገና እሷ ያላደገች ትንሽዬ ልጅ አርግዛለች እርጉዝ ነኝ የሚል ነገር ከራሷን ማፍሰም ቻለው። ኤፍሬምን በዛ ሁኔታ ውስጥ ሆኖ ደስ ብሎት እየጓጓ ጸሎት እያደረገ ነበር ምናምንና፣ ግን ሁለቱም ሲዋሹን እንደነበረ ነው የተረዳሁት። ለምን አንድ ቤት ውስጥ እንኑር እንጂ አብረን እየተኛን አይደለም አንዳችን ሶፋ ላይ፣ አንዳችን አልጋ ላይ ነው እየተኛን ያለ ነው ብለውኝ ነበረ። ያብም እንዲስትለኝ አምኛት ነበረ። ኤፍሬምንም ደግሜ ደጋግሜ ጠይቄው ነበረ ግን እንደዛ አልነበረም። ሰው ፕራንክ ነው ምናምን እንዳልን፣ ኖርማሊ እሷ ፕራንክ ልታደርገው እንደዛ ብትለው አብሮ ባይተኛ ኖሮ ግልጽ ነው እንዴት ማይሆንም ብሎ ያልቀ ነበር እዛ ጋር ግን እውነትሽ ነው ብሎ በዛ ልክ ጉጉቱን ካሳየ የሆነ ነገር በመሃላቸው ነበረ ማለት ነው። አሁንም አለ ማለት ነው። እና እሱ ነገር በጣም ነው የደበረኝ። ለምን ሴት ልጅ ባህላችን ሞጋችንም አደለም ኢትዮጵያውያኖች ነን እና ከትዳር በፊት ምንም አይነት ንክኪ እንግዲህ ባህላችን አይፈቅድም። ሴት ልጅ ከነ ክብሯ ከነ ድንግልኗ ስታገባ ነው ደስም የሚለው። መሆንም ያለበት እንደዛ ነው። ትዳር ላይ መደረግ ያሉባቸው ነገሮች ትዳር ላይ ብቻ ነው መደረግ ያለባቸውና እነሱ ግን ቀድሞ ይሄንን ነገር ጀመሩት። ማለት ልክ አይደለም፣ ሮንግ ነው። እንደ ማህበረሰብም እንደ ባህልም ልክ ያልሆነ ነገር ነው። እዛ ውስጥ ከገቡ በኋላ ምንድን ነው የሚያደርጉት ታዲያ? ቀድሞ ካለቀ ጉዳዩ፣ ጉዳዩ ቀድሞ ከተጨረሰ ትዳር ውስጥ ከተገባ በኋላ ታዲያ ምንድን ነው የሚያደርጉት? ሶ ልክ ያልሆነ ነገር ነው። በጣም ትንሽ ስሜታዊ ሆኜ ያለው ቪዲዮን ሳይው እንደውም ለመረጋጋት ሞክሬ ነው እናንተ ፊት የመጣሁት። አስባችሁታል? ገና ተማሪ ነች። እውነት እንደተባለው እርጉዝ ከሆነችና ልጅ የሚፈጠር ከሆነ ትምህርቷንም ልታቋርጥ ነው ማለት ነው። ትምህርቷን አቋረጠች ደግሞ ማለት የሕይወቷን ስኬት የሚባሉ ነገሮችን ሳታሳካ ወደ ኋላ መቅረቷ ነው ይችል ልጅ ማለት ነው። እሱ ነገር ደግሞ እኔንም አያስደስተኝም እናቷንም አያስደስትም። ይሄ የልጅነት ነገር ነው፣ ነግሬያቸዋለሁ ከዚህ በፊትም እና ይሄ እንዳይፈጠር ፍራቻ ነበረኝ እኔ። አሁን ተፈጠረ፣ ምንድነው የምናደርገው ነው ካሁን በኋላ እኔ እርግጠኛ ለመሆን ሁለቱንም ጠርቼ ላናገራቸው ነው። ትምህርት አቋርጣ ሞግዚት ልትሆን ነው ማለት ነው የቤት እመቤት ልትሆን ነው ማለት ነው በኛ ዘመን ልጅ ተወልዶ ጎረቤትም ተቀምጦ ያድግ ነበረ በፋንዲሻ አድገናልኛ አሁን ግን እንደዚህ አይነት ነገር የለም ልጅን ትምህርት ቤት እስኪገባ ድረስ ራሳቸው ፋሚሊዎች እናትና አባት ነው የሚያሳድጉት ያ ዘመን አልፏል እንደ ድሮ አይደለምና ልጇን ግዴታ ለመያዝ ስትል ትምህርቷን መስዋዕት ልታደርግ ነው ማለት ነው አራት አመት ምናምን እስኪሆነው ድረስ ትምህርቷን ትታ ከልጇ ጋር ልትሆን ነው ማለት ነው። ሶስት አመት፣ አራት አመት ያቋረጠችውን ትምህርት ደግሞ ተመልሳ ትጀምራለች ማለት ከባድ ነው። እና ይሄ ሁሉ መስዋዕትነት ለምን እንደሚከፈል አላውቅም። ብዙዎቻችሁ ከመሃላቸው ውጣ ምንድነው የምታደርገው አንተ አንተ ፈልጋት ነው ወይ ምናምን ትሉኝ የነበረው ይሄው ዛሬ ምላሽ ታገኛላችሁ። በተቃራኒው ደግሞ አሁን የኔ ሀሳብ ገዝቷችሁ የኔ ሀሳብ ትክክል መሆኑን ተረድታችሁ? ጥፋታችሁን እንደምታም እርግጠኛ ነኝ። ያ ብራሷ ትንሽዬ ልጅ ናት ገና ተጫውታ ያላደገች ትንሽዬ ልጅ ናት። እና እሷ ሳታድግ ሌላ ልጅ አምጥታ ደግሞ ልታሳድግ ማለት ነው። ይሄማ ይሆን ነው። አሰባችሁታ! ገና ትንሽ ልጅ ናት። ብዙ ላይፍ ማየት የሚጠበቅባት ነበረች፣ ግን ካሁኑ እናት ሆነች ማለት በጣም ከባድ ነገር ነው። አስቡት እስቲ ይሄ አበ ልጅ ይዛ ማለት ነውና እና በጣም ከባድ ነው። እናትነትም እንደሚታሰበው ደግሞ ቀላል አይደለም። ትልቅ ኃላፊነት ነው በሷ አቅም ልጅ ማሳደግ ከባድ ነው። ትችላለችን ብዬ አላስብም። ለምን ልጅ ማሳደግ በጣም ከባድ ነገር ነው። ዘንድሮ ድሮ ቀላል ነበር እንዳልኳችሁ ጎረቤትም ትታችሁ ትሄዳላችሁ ምናምን፣ አሁን ላይ ግን በጣም ከባድ ነው ልጅን ማሳደግና ገና ልጅ ሆና ልጅ ማሳደግ እንዴት እንደሚወጡትም አላውቅም። ሌሎች ሰዎችንም አይታችሁ ሊሆን ይችላል፣ ያለ እድሜያቸው አስራ ቤት ሆነው ልጅ ወልደው ምን አይነት ላይፍ እየኖሩ እንደሆነ ምን አይነት መስዋዕትነት እየከፈሉ እንደሆነ በብዙ ሰዎች ተመልክተናል። እና ያ ነገር ህያብ ላይ እንዲደርስ እኔ አልፈልግም፣ በፍጹም አልፈልግም። እና ሌላ መፍትሄ ካለ የሚደረግ ነገርም ካለ እኔ እስከዛሬም እንዳልኳችሁ ነገሩን በሰላም ለመጨረስ ነበረ ስሞክር የነበረው ግን እኔን አልሰማ ብለው ይሄው ማይሆን ጥፋት ውስጥ ገብተዋልና ምን እንደማደርግም አላቅም፣ እና ኤፍሬምንም ህያብንም ጠርቻቸዋለሁ ላናገራቸው። በእርግጥ ትንሽ ተቀያይመን ነበረ ሰሞኑ ኤፍሬም ከወንድሙ ጋር የተናገረውን ነገር የኔም ጓደኞች ደግሞ ለወንድሙ ምላሽ ሰጥተውት ነበርና ጥሩ ነገር ላይ አልነበርንም። ግን ዛሬ ይሄ ከባድ ነገር ነው። ምንም ነገር የሚያስረሳ ነገር ነውእና እውነት እንደተባለው ህያብ አርግዛ ከሆነ ምናምን እነዚህ ትንንሽ ጸቦች ምንም ቫሉ የላቸውም እና ዋናውና ዋናው ነገር የእሷ ነገር ነው። ሰው ጸብ ምናምንም አይኖርም እንደተባለው እርጉዝ ከሆነች እሷም ላይ ልጇም ላይ ጉዳት እንዲደርስ አልፈልግም እና በሰላም ነው ለማውራት የምሞክረው። ደውላቸውና ያለውን ነገር ደግሞ ከእናንተ ጋር አብረን የምና ይሆናል ማለት ነው እና ከመምጣታቸው በፊት ትንሽ ቦታው የማይመችም ሰዎች የሚተላለፉበት ምናምን ስለሆነ ትንሽ ወደዛ እንሂድና፣ እንጠብቃቸው። ተከተሉኝ። እንቅልፍ የነሳኝ ያነጫነጨኛል አመሌን ቀይሮ መሽቶ እስክንገና የሚሰማኝ ስሜት ይህ ያበንዴ

ለምን ቅር እያለኝ ዝም በል የማይሆን ነገር ነውና፣ የተባለው ነገር እውነት ነው ውሸት ነው የሚለው እውነትም፣ ከሆነ ደግሞ ምን ማድረግ እንዳለብን አብረን መመካከሩ መነጋገሩ ጥሩ ነው። ይቺን ትንሽዬ ልጅ ካባለገ ይሄ ልጅ ሌላ ነገር ነው የሚገባው። ግን መጀመሪያ በሰላም አወራዋለሁ፣ የሚፈጠረው ነገር አብረን እናያለን። እዚህ ጋ እዚህ ጋ አ ደርሰዋል። በጣም የሚገርም ነው። ገና ትምህርቷን ያልጨረሰች ልጅ እንደዚህ አይነት ነገር በደስታ አርግዣለሁ ብላ ማየት በጣም ነው የሚያሳዝነው፣ እሱም እንደዛ በጉጉት መጠበቁ ያው እንግዲህ ተያይዞ መቷል። ጎረም ሰው፣ ሰላም እንዴ? ሰላም ነው እንዴ? ሰላም ነው። ሰላም ነው። ግዴታ ነው። እኔ እናንተ ጋ ምጡቻ ግን አልነበርክም። በአሁኑ ግን ምንም አልሰራሽ አትሸበላሽ። እን በአሁኑ ምንም አልሰራ። ማታ መጣሁ ከዛ ሳላድር ተመለስኩ። የበዓል ቀን ና ጥሩ አለፈ ባለኔ ቤተሰብ ጋር ነበርኩኝ ደስ ይል ነበር። ስትመለስ ነው ችግር የተፈጠረው። የሆነ ቪዲዮ እቺ ነበር እሱ ከመጣ በኋላ የምነግር ነገር አለ ምናምን ብለሽ አርግሽ አለው እንደዚህ ማለት ቪዲዮ ላይ አልጨረስከውም ነው ወይስ? አዎ። ኦኬ። እሱ ፕራንክም ቢሆን እኮ ያስታውቃል የፕራንክ አይነት አይደል? አይ እና ታዳሪ ሊሆን ይችላል እንዴ። ኖርማሊ ፕራንክ ቢሆን አሁን ምንም ነገር በመሀላችሁ ባይኖር ኖሮ እሱ ፕራንክ የማይሆንልሽም። ተረዳሽ አይደለም? ከዜሮ ተነስቶ ፕራንክ አይሆንም። አዎ፣ ግን ሪል አይደለም። ፕራንክ ነው ያደረኩት። ገባኝ። እሱ ጠብቋል የሆነ ነገር እኛ ደግሞ የጠበቅኩት እኔ መልስ እንዴት ምናምን ብሎ የሚጮህ ነበር፣ ይመስለኝ በቃ እሱ ደስተኛ ነው። ግን ምን ብለሽ ነበር? ያ ትምህርቴን በስርዓት እየተማርኩ ነው። አንተንም ጠይቄሃለሁ። እሷን የጠየኳት ጥያቄ ምንድን ነው? በመሀላችሁ ሌላ ነገር አለ ወይ? ኖ፣ የለም አንድ ቤት ውስጥ እንኑር እንጂ አንዳችን ሶፋ ላይ አንዳችን አልጋ ላይ ነው። ኦኬ፣ ታዲያ እንደዚህ አይነት ነገር የተፈጠረው መቼም እንደ ዶሮ በነፋስ አይሆንም አይደለ? ምን ማውሸት ያስፈልጋል? እኔ ይሄንን ፈርቼ ነበር እናትሽ ቤት ተመለሽ ያልኩሽ። አዎ፣ ግን ደግሞ ቢፈጠር የሚተወኝ አይነት ነገር

ሌላም ነገር ከእሱ ጋር መፈጠር ደግሞ ካለበት እንዳልኩሽም ሽምግልና ተልኮ የሚደረገው ነገር ተደርጎ እንጂ ዝም ብሎ አንጠልጥሎ ሊወስድሽ እና የልጅነት ሊያደርግሽ አይደለም። አደለ? ዝም የልጅነት አሁን እኮ እኔ በፕላን አንተም፣ ሲጀመር ኤፍሬም፣ አንተስ እንዴት እንደዚህ አይነት ነገር ታደርጋለህ? የሚደረስበት ነገር ነው አይደለ ከትዳር በኋላ ትደርሱበታላችሁ፣ ሁሉን ነገር ለምሳሌ፣ ይኸው መነካካቱ ለምን አስፈለገ ነው? ስለምን መነካካት ነው? ነገ ነውር ነገር ነገር ነው ነው። እሺ በኮንፊደንስ ነው እንዴ የምታወራው? ገና ከተማሪ ከትንሽዬ ልጅ ጋር አብረን መሆን እንዴት ነው? እንደ ጀብድ ነው እንደ የምታወራው። ከጋብቻ በፊት ነገር እንዴት ነው እንደዚህ አይነት ነገር የሚፈጠረው? ይሄን ቀላል ነገር አይደለም፣ በነገራችን ላይ ማለት እንዴ እድሜውም ገና ነው፣ ትንሽዬ ናት። ፕላስ ከጋብቻ በፊት እኛ ኢትዮጵያውያን ነን አይደለ? እሺ፣ ደንቡም ህጉም አይደለም። እሺ፣ ተፈጠረ፣ እሺ፣ እርግዝና ተፈጠረ። እንዴት ይፈጠራል? መጀመሪያ ምንም አይፈጠርም፣ እኔ ጋር ለመኖር ብቻ ነው። አብረን አንተኛ ነበር። እሺ፣ በቃ ለምን ይፈጠራል? አንተ ስሜትን እንትን አትገዛም። ብዙ አብራችሁ ነው ያደረጋችሁት ነገር አይደለ? እንደ ትንሽዬ ልጅ ነህ ገና። አርጋ ሮጣ ሳትጨርስ ሌላ ልጅ ልታስወልዳት ነው። እንደ አይደረግም። እኔም ብቻ አይደለም ብዙ ሰው ነው የሸወርከው። ደውላልኝ እኮ እንኳን ደስ አለ ደስ ብሎኛል ነው እንዳንቺ ትልቅ ኃላፊነት ነው። በነገራችን ላይ እናት መሆን እንዲህ ቀላል አይደለም። በእንደኛ ዘመን ጎረቤት ጋር ሄደ ምናምን አታርግም። ገብቷል አይደል? እያ በርግዛለች። እናንተ ነው ያላችሁ። እኔ አፋውጥቼ እያ ባረገዘች ብዬ ያለው በአታረግዝ እንደዛ። ተንበርክከ ለፈጣሪ ጸሎት ታደርጋለ። እሺ፣ ጸለኩኝ ከዛ በኋላ ምን አየህ ምን ሰማህ ተናገርኩኝ። ቆንጆ እንኳን መጣ አለ። ጸሎት ያደረገው መቼም ከዜሮ አይደለም። ይሁን ነገር ሞክር፣ ይሁን ነገር አድርጋህ ነው ጸሎት የምታደርገው አይደለ? ሶ ሳትጋቡ ይሄ ነገር ሀፕን አርጓል ማለት ነው። እሺ አራት አመት ትምህርቷን አቋርጣ ልጅ እኔ አንድ ነገር ልንገርህ ስመኝ እኮ እያ ባረገዘች ወር ልጅ አለኝ ምናምን ብዬ አልተናገርኩም። ምንም ነገር አላልኩም። ፕራንክ አደረገችኝ፣ አይተወል ሊሆን ይችላል ቪዲዮ ፕራንኩን። ደግሞ አርግዣ ያሉ ብላ ስሜቱን ጀስት ኖርማል ያለውን ነገር በሙሉ ስትነግረኝ አላመንኩም። እጅ ያስመረመርበት እሺ ጸሎት አድርጎ አረኩኝ። በቃ እሺ፣ ፈጣሪ ወይ ልጅ ስጠኝ። በቃ ልጅ በልጅ ነው ጥሩ ነው። ጸለይኩኝ፣ ተማጸንኩኝ፣ እዛ ጅጋ ተንበርክኬ ልጅ ያለኝ ነኝ። እያ ወርገዛልሽ ከኔ እሺ። ሰማክ ምን ሰማክ? አረገዘችም አላረገዘችም ዛሬ ነገ ግን መፈጠሩ አይቀርም። ይሄም እውነት ሊሆን ይችላል። ሲጀመር ካንን ጋር ሄዳ ቼክ ብትደረግ ደስ ይለኛል ነው ማለት ቼክ ማለት ነው። እርግዝናው ነው እንዴ አንተ? በራሴ መንገድ እንዳጠራው ነው በራሴ መንገድ አጣራው። ምን ሊያረግልንም። ኖ ከትዳር በፊት ንክኪ መኖር የለበትም። ከሆነ ግን ሆነ ነው ምንም እንደ እንትን ነገር አታድርገው። እርግዝና የሚባል ነገር ምንም የተፈጠረ ነገር የለም። ያሰብከውም ነገር ጀስት ኖርማል። ዝም ብዬ እንትን ልበል ካልክ ልጠይቃቸው ካልክ ነው እንጂ እያባሁ ምንም አይነት ነገር የተፈጠረ ነገር የለም። ግን እዛ የሚያደርስ ነገር ነበረ አይደለ? ሆስፒታል ድረስ እስከመሄድ ከደረሳችሁ ነገር አለ። ሶ ዛሬ ነገር አልሆነም ማለት ነጋ አይሆንም ማለት አይደለም። ኤፍሬም ተረድተኸኛል? አንተ ከሆነ ምን ይፈጠራል ነው የምትለው? ወንድና ሴት አንድ ላይ አይኖሩም። በቃ አይጠና ድመት አንድ ቤት ውስጥ ነው የሚኖሩት። እኛ እኮ ወንድና ሴት አይደለም። እሺ በቃ ፍቅረኛ መቾች ነን። እኮ ፍቅረኛ መቾች አብሮ አይኖሩም፣ ባልና ሚስት ነው አብሮ የሚኖሩት። እኔ ይሄ ነገር ቢፈጠር እኮ አይደብረኝም ግን የሚደብረኝ ከጋብቻ በፊት ስለሆነ ነው። ተጋብታችሁ ቢሆን እና ታባት መርቋችሁ ቢሆን እኮ ደስ ይለኛል እኮ አንተ ያለ ያሉጁ ያን ተረድቻለሁ፣ ግን አባትም ሊሆን እኮ ይችላል። አንተ ምን ግን አሁን ልክ ነው እያልኩኝ ሳይሆን ከሆነም ስተተኛ የሰው ጋር አይደለም ይሁን ነው ከባ ኤፍሬም ጋር ነው በምን ምን እልልሽ? ትዳር እኮ ነው ማሳሪያው። ያንቺ ነው እሱ። ፍቅር ማሳሪያው ምን ትዳር ማለት ነው። ትዳር ምን እንደሆነ ታውቃለህ? በቃ ወረቀት፣ ቀለበት ልብን አይገዛ። በመጀመሪያ ይሄን ቀለበት ስላደረገ በፊርማ ስለተፈራረምከ አይደለ? ስንቱ እኮ አግብቶ ተጋብቶ ሚለያያል፣ አይደል? በቃ እኔም ደሞ በዚህ ሰዓት ልጅ መጣ ማለት አይኖ በባህላችንም በሃይማኖታችንም ነውር ነው። ግን ደሞ መጣ ማለት እኔ አልቀበለውም ወይ እሱም አይቀበለውም ማለት አይደለም። ሲጀመር ልጅ የትዳር በረከት ነው አይደል? ከትዳር በፊት እኮ ከሆነ በረከት ነው። አንተ የምትለው እንትን ተይው። አንቺ ዝም በይ። ዳጊ ልጅ ቢፈጠር ምን ልትሆን ነው? አንተ እንዴት ምን ልትሆን ምን ሺ ምን ትሆን ምን ታደርጋለህ? ሲጀመር አንተ እዛ እስኪፈጠር ድረስ ለምን ትሄዳለህ? እሺ አረገዘች፣ እሺ በቃ አሁን እዚህ ጋር ይጮኬ እንዳወራት አታርገኝ፣ ሰው እንዲሰማ አታርገኝ። እያብ ከኔ ረጂሽ ነው። በዚህ እድሜዋ አረገዘች። ብዙ ብዙ ላይፍ ማየት ያለባት ልጅ ናት። ገና ካሁኑ የልጅ እናት ሆና ቤት ውስጥ መዋል የለባትም። ተረዳኝ። እኔ ይሁን ከሆንም እኮ ግን በቃ የሚደረገው ነገር በቃ ይሁን። ካሁን አይደል? እስኪ መርቀን። ሁሌ እየመጣ ከምትነቅፈን ከምትናገረን እስኪ መርቀን። እኔ እኮ መርቀህ አልኩ። የናንተ ግንኙነት የምደግፈው ቤተሰብ ከፈቀደ በኋላ ተረዳኝ። ከዛ አንጻር ነው እንጂ የምር እንትን ትላለህ ብዬ ነው የምልህ። ቢፈጠርም የሆነት ይሁን አይሆን አላውቅም። ገና ዳጊ ከሆነ ማለት ነው እንደ ለኔ እንደ ሌላ አይነት ሰው አይደለም። ፊልም ላይ እንደሚታዩት መካድ ምናምን የሚባል ነገር የለም በቃ ለምን ከተደር በኋላም የሚሆን ነገር ለምን ከተደር በፊት ይሆናል? እኛም እኮ ከሴት ጓደኛ እኮ ኖሮ ነው ያውቃል እኮ ስሜት ምናምን እኮ ሊፈታተነን ይችላል። ግን እናደርገው ራስን እንደ ንጹህ አድርገህ በቃ። አሁን ይኸውልህ ፕራንክ ሆነም አልሆነ ቼክ ማድረጉ ጥሩ ነው። ግን አሁን አንተ ይዘህ የምትመጣውን ውጤት አይቼ እኔ አላምንም። ኤፍሬም እኔ አላምንህም ለምን መሰለህ? ባለፈው ምንም ነገር አይፈጠርም። አንደችን አልጋ፣ አንዳችን ሶፋ ላይ ነን። ይሄ ነገር ሀፕን አርጓል። አሁንም በራስህ ለዶክተሩ እንደዚህ አርገህ ጻፍልኝ፣ ተረዳኝ። ሶ ራሴ ቼክ ማድረግ ካለብኝ አብረን

የምር እኔ በዚህ ልክ ታወሩኝ አላችሁ ብዬ አላሰብኩ እና እንዴት ነበር ማለት ነው። ምር ኦ ተሳስተናል ምናምን ብለን ጉልበት ነበር ነበረበት። ለምን ኢትዮጵያ ናቸው? እንደ እኛ እኮ ልክ ነን እኮ አይደለም። ግን ደግሞ ከሆነ ሆነ ነው፣ በቃ አለቀ። ምንም ራስን እንደ ጻድቅ ምናምን ነገር አትይ። እሺ እኔ ቢያንስ ላንቺ ላንቺ ስድ ሁለት ደቂቃ ስላለው ነገር፣ ስለተፈጠረው ነገር አውሪ። ከዚያ በኋላ የምታወሪው ነገር ካለ አናግሪው።

ይገባ ስለ ባህልም አይደለም። ባህል ነገ ጠዋት የሚረሳ ነገር ሊሆን ይችላል። ነገር ግን በሃይማኖታችን አይና አይቻልም። እያንን ደግሞ ይቅርታም በደሌንም ያየው ፈጣሪ እንጂ አንተ አደለህም አንተንም አደለም። ይቅር በሌልልህም ይችላል ግን አይደል ነገር ግን እርግዝናም ሆነ ምንም ፕሬግናንት እንደዚህ ነገር ሀብን ካደረገ ምንም ኤፍሬም ነው ሌላ ሰው አይደለም። ገባ ፍቅረኛ እያለ ከሌላ ሰው ጋር ምናምን አይደለም። ራስህንም ደግሞ እንደ ንጹህ ሰው አት ይበቃ። ማንም እንትን ሊያደርግ የሚችል አይ፣ ይሄንን ፈርቼ ነበር። ያበቃ ወደና ትሽብት ወይን ብቻሽነን የቤት ኑሪ ስልሽ ነበረው። ይሄ ነገር እንዳይፈጠር ፈርቼ ነበር። መጀመሪያ አዳምጠኝ

እኮ ከኔ ቤታችሁ አባ 16 17 የሚወልድ አለ እኮ ምናምን ገባ፣ አገባለሁ። ከምንም ነገር የእናቴን ክብር ያላባት ልጅ ነው፣ ገባ ቀጥታ ሽማግሌ ላይ ካላግብ ይችላል። መቼ ሁለት መቼ ላርቢዝ የሚያታወቅ ነገር የለም። ሰው እንደወለድ ያቃል ነው አሁን ምን እክል እንትን ያልክ ለማዳረስ አትሞክር። በቃ አንተ

አንተ ዶክተሩ እንደዚህ እንደዚህ አድርገህ ጻፍ ልትለው ትችላለህ። ፌክ ነገር ውጤት ይዘመተ ለኔ ልታሳይኝ ትችላለህ። ሶሱ ነገር እኔ አልፈልገውም። ለምን ሐኪም ቤት እኔ ወስጃት ውጤቱን እርግጠኛ መሆን እፈልጋለሁ።

ይሄ ነው በቃ እኔ የማልፈልገው ነገር ይሄ ነው። እኔ ምን አይነት ልጅ እንደሆነ አላቅም። ገና ምንም ያልበሰለ ጎረምሳ ነው እኮ፣ ሁሉ ነገር በስሜታዊ ሆኖ ነው የሚወስነው። ጥፋቱን ማመን ሲገባው እዚህ ጋ። አረ የት አለ ባህላችን አረ የት አለ ወጋችን በጣም ነው የሚያሳዝነው አይደል እኔ ያም ሆነዬ በሆነ መንገድ በራሴ መንገድ ከህያ በሚወሰደው ነገር ለእርግዝና ቼክ ማርያ ምን እንደሚወሰድ አላቅም ደም ይሁን ምን ይሁን ምን ይሁን አላቅም በራሴ መንገድ ግን እርግጠኛ መሆን እፈልጋለሁ አሁን በጉልበት ይዟት ሄዷል ነገ ከነጎዳ ግን እኔ በራሴ መንገድ እርግጠኛ ሆንና እውነት እንደተባለው እርጉዝ የምትሆን ከሆነ እኔ ማረግ ያለብኝን ነገር አደርጋለሁ። እስካሁን በሰላም ለመፍታት ሞክሬ ያለው ምንም ሊሳካ አልቻለም። ስለዛ ማድረግ ያለብኝን አደርጋለሁ ማለት ነው። ቤተሰቦች ስለነበረን ጊዜ አመሰግናለሁ። ሀሳብ፣ አስተያየታችሁን ኮመንት ላይ ንገሩኝ። ማረግ ያለብኝን ንገሩኝ። በሌላ ቪዲዮ እንገናኛለን። ባላችሁበት ሰላማችሁ ይብዛ።